ከውጭ ስትመጡ መስራት እየቻለ በብር እጥረት ሳይሰራ እየተንገላታ የሚገኘውን እሱን አማሩ። በቃ የስራን እንትን ይጠቁማቸዋል፣ አቅጣጫ ይጠቁማቸዋል። ያለውንማ ከጠየቃችሁት አረ ከዚህ ከተማ ውጣ ነው ምላችሁ። ውጡ ከዚህ ከተማ፣ ይህ ከተማ አይሆናችሁ ምናምን ነገር እያለ ነው የሚያባራችሁ። ከአረብ ሀገር ወደ ኢትዮጵያ ስትመለሱ ምን ትባላላችሁ መሰላችሁ? ከአንዱ እጃቸው አንዱን እጃቸውን ከአንዱ እጃቸው አንዱን እጃቸውን አያምኑም ተብላችሁ ትፈረጃላችሁ። ለምን ይገባችኋል? እናንተን ማታለያ በቃ እናንተን ምን ልበላችሁ፣ በቃ እንደዚህ ሲትባሉ አውጥታችሁ ትሰጣላችሁ የሚል እንትን አለው ሀገር ቤት ያለው ሰው ከአንዱ እጃቸው አንዱ እጃቸውን አንዱን እጃቸውን አያምኑም ብለው ብዙ ጊዜ ስለናንተ ያወራሉ። እንዲሁ ፊት ለፊት በቃ ሊፈልጧችሁ ሊበሏችሁ ሲፈልጉ ከአንዱ እጃቸው ከአረብ ሀገር የሚመጡ ሰዎች እኮ ሴቶቹም ወንዶቹ ከአንዱ እጃቸው አንዱን እጃቸውን አያምኑም ብለው ይላሉ። እንደዛ ስትባሉ እናንተ መዥረጥ አድርጋችሁ እንድታወጡላቸው ይፈልጋሉ። ይፈልጋሉና አትሸወዱ። ብዙ ጊዜ እንደዚህ ትባላላችሁ። ትባላላችሁና ጠንከር ማለት አለባችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ከባለፈው ቪዲዮ የቀጠለ ሌላኛው ቪዲዮ መሆኑ ነው። አገር ቤት ነው ያለሁት በአሁኑ ሰዓት። ትንሽ አገር ቤት ያለው ሁኔታ ያለ ስራ ምታችሁ ቁጭ የምትሉ ከሆነ ትንሽ አስቸጋሪ ነው፣ ይከብዳል። ወዲያው ወደ ሲስተም መግባት አለባችሁ፣ ወደ ስራ መግባት አለባችሁ ለዛ ደግሞ ወደ ስራ የሚያስገባችሁ የለም። እራሳችሁ በቃ እዛ አስባችሁበት ካልመጣችሁ ወደ ስራ ጎትቶ በቃ ሲስተም ውስጥ የሚያስገባችሁ የለም። በቃ ያላችሁን አንድ ላይ ከእናንተ ጋር ሆኖ ሊበላ የሚፈልግ ሰው እንጂ ወደ ስራ ግቡ ብሎ የሚያስገባችሁ የለም። የምሬን ነው የምላችሁ እና ምን እንደማትታስቡ ምን እንደሚያዋጣ ሰርች አድርጋችሁ። ሚዲያ በአሁኑ ሰዓት ብዙ ነገር ይሰራበታል። በሚዲያ ብዙ ነገር ይሰራሉ እና አዋጩ ነው ፓርት እናንተ ገምግማችሁ። አሁን ለምሳሌ እርባታ እርባታ በጣም ያልተነቃበት ስራ ነው። እኔ ከዚህ በፊት እንደሚለው ምኑ ካዘጋጃችሁ በጣም ያልተነቃበት በጣም ብር የሚታተምበት ስራ ነው እርባታ እና ብዙ ስራዎች አሉ። አደገ ትንሽ ወጣ ባሉ ባደጉ ከተሞች አናበሩ አስር አዛን እያለ ነው። ባደጉ ከተሞች ው ብዙ ነገር የግንባታ እቃዎች የህንፃ መሳሪያዎች ምናምን ነገር ብትከፍቱ አዋጭ ነው። እስከ ሰባት ወደ አንድ ሚሊዮን ምናምን ነገር በቃ በሱ በአቅማችሁ ነው የምትንቀሳቀሱ። እና ለማንኛውም አትሸወዱ ዋናው ነገር መሸወድ የለባችሁ። ከዛ መታችሁ እንዴ? ከዛ መጣ ከአረብ ሀገር መጣ። ሊያታልሏችሁ ሲፈልጉ ለጫታቸው ለቀን ወጪያቸው ሊፈልጧችሁ ሲፈልጉ፣ ከዛ መጣ ሰው እኮ ከአንዱ እጁ ሌላኛው እጁን አምንም ብለው ይተርቱባችኋል፣ እና በጣም ጥንቃቄ ማድረግ አለባችሁ። ለምን ለምን ቤት እናታችሁ ለምን አባታችሁ አይሆንም ሲኖራችሁ ነው። ለእናታችሁም ለአባታችሁ መድረስ የምችሉት ለራሳችሁ መሰረት ስታኖሩ ነው። ለሌላው መድረስ የምችሉት እና በዚህ ጉዳይ ላይ ብዙ አሰቡበት። ዝም ብላችሁ ዘው ብላችሁ ጃዛ ምናም ነገር እረፍት ሄዳለሁ ምናምን ሳይሆን እረፍት ከሄድኩስ በኋላ ምንድን ነው የምሰራው ምንድነው የሚያዋጣው የሚለውን እዛ የተሰደዳችሁበት ሀገር ላይ ሆናችሁ ብዙ እንትን መውሰድ ነው፣ ማለት ቪዲዮዎችን ማየት ነው። ሀገር ቤት አሁን ቪዲዮ እየሰራው ነው፣ ቪዲዮ እየሰራው ነው። በቃ እያንዳንዱ ሰው በሚሰራው ማለት በሀገር ቤት ሆኖ በሚሰራው በቃ ስለ ቢዝነስ ስለ ስራ በሚሰራው ቪዲዮ የሆነ ነገር መቅሰም አለባችሁ። የሆነ ነገር አሁን እኔ እስካሁን ባየሁት ማለት ነው፣ ያው እንዳልኳቸው ነው። እርባታ የሚገርማችሁ ነገር አሁን ለምሳሌ በግ ማደለብ፣ ከብት ማደለብ። አሁን ፋሲካ ነው፣ አረፋ ይመጣል። ካላንደር ይዛችሁ እነዚህ ነውን ያልኳቸውን በግም ፍየል የሚሆን ከብትም ብታደልቡ በጣም በአሁኑ ሰዓት በጣም አዋጭ የሆነ ስራ ስለሆነ በጣም አንድ በሬ ቢያንስ በአርባና ሃምሳ ገዝታችሁ ወደ ሰባ ምናምን መሸጥ ማለት በሁለት ወር በሶስት ወር ውስጥ በጣም የሚያዋጣ ስራ ነው እና እዚህ ጉዳይ ላይ በጣም አስቡበት። መኖዎችን ያሉበት መኖ ካለበት ማፈላለጋውን ብዙ ጊዜ ስለመኖ አውርቻለሁኝ ስለመኖ አውርቻለሁ። ያው ዝንቦች አስቸግራሉ። ስለመኖ አውርቻለሁ። ባላችሁበት ሀገር ላይ እንዴት ነው ሰዎች እንዴት ነው የሚያረቡት? በምን ሁኔታ ነው በቃ እርባታ የሚያከናውኑት የሚለውን ማሰብ አለባችሁ። እዚህ ማን ለመኖ ያን ያህል ግን መኖ እኔ እንጃ፣ እዚህ ያለው የሆነ እንደ ሸንኮራ ይተከላል፣ ያን ያህል አዋጭ አይመስለኝም። ግን እዚያ ያለውን እንዳየሁት ከሆነ በጣም ምርጥ የመኖ አይነት ዝርያ ነው ያለው። እና ከዛ ይዛችሁ ቢትመጡ ብዙ ጊዜ ያወርቻለሁኝ መኖ ከዛ እንደሚሻል ያን ይዛችሁ ቢትመጡ። ሌላ ደግሞ አደግ ትንሽ በቃ ትንሽ ወጣ ባሉ ባደጉ ከተሞች ላይ ከሆነ የህንፃ መሳሪያ የግንባታ እቃዎች ምናምን፣ ነገር ሲሚንቶ ሲሚንቶ ምናምን፣ ምንድነው ይሄ የባኞ ቤት ምናምን እቃዎች እንትን ኤሌክትሮኒክስ ምንድን ነው የአምፖል የአምፖል ምርቶች ምናምን የኤሌክትሪክ ገመድ እሱን እሱን ከመታችሁ አስባችሁበት፣ ቢያንስ ቢያንስ አንድ ሚሊዮን በጣም ቀላል ነው። በአሁኑ ሰት አንድ ሚሊዮን እስከ አንድ ሚሊዮን አምስት መቶ ሺህ ካላችሁ ስራ አላችሁ። የሚገርማችሁ ነገር በቀላሉ መንቀሳቀስ ነው። በቃ ወደ ከስር መጀመር ነው ወደ ላይ ለመነሳት ስራን ማናቅ አያስፈልግም። እና አንተ ምን እየሰራ ነው ምናምን ልትሉኝ ትችላላችሁ። እኔ ሁኔታዎቹን እያመቻቸው ነው። እንሻላ በጣም ምርጥ ስራ ስራለው ብዬ አስብ ያለው እየሰራውም ጭምር ነው። ለዛ ነው የከሳሁት። ትከሳላችሁ፣ ስራ ሲሰሩ ትከሳላችሁ። እስከተወሰነ ጊዜ ድረስ ታስባላችሁ ይህን ስራዬን ይህን ቢዝነስን በየት በኩል አስኬደው ምናምን ነገር አቅጣጫ በቃ ሮድ ማፕ ነው ምንድን ነው የሚባል ነገር አለ አይደል? እሱን እንዴት ባስኬደው ምንስ ከጎኑ ቢሰራ ምናምን ነገር ይህን አሁን የሚሰራውን ስራ ደገፍ የሚያደርግ ነገር ምንስ ከጎኑ ቢሰራ ምናምን ነው ማለት። ተያይዞ ምንስ አያይሼ ቢሰራ የሚለው ትንሽ

ሲጀምሩ በትውልድ አካባቢያችሁ ላይ ስራ ባጀምሩ አሪፍ ነው። ወጣ ብላችሁ ሌላ አካባቢ፣ በቃ ለየት ያለ አካባቢ። በራሳችሁ ማህበረሰብ ከሆነ ትንሽ ብዙ ቻሌንጅ አለ። በጣም ቀኝነት ስር ሰዷል። አያሳድጋችሁም። ከቻላችሁ ራቅ ወዳለ ቦታ ሄዳችሁ ስራ መጀመር። ራቅ ወዳለ ቦታ ሄዳችሁ ያዋጣኛል ብላችሁ የምታስቡትን ቢዝነስ መጀመር ያዋጣል ብዬ ነው የምለው። ብዙ የምናወራው ነገር አለ፣ ብዙ የምንባባለው ነገር አለ። ብዙ እንትን ማለት አቅጣጫ አቅጣጫ እኔ ማለት በማየው አገር ቤት ባለው ሁኔታ አቅጣጫ ለማሳየት እጥራለሁ። አዎ በአሁኑ ሰዓት ስራ ለመጀመር አቅጣጫ የሚያስይዝ ሰው በጣም ማግኘት በጣም አስቸጋሪ ነው። አቅጣጫ የሚያስይዘው ከሌለ በጣም ከባድ ሆኗል። ሀገሩ በቃ የአመቶ ሊበላሽ ነው የአመቶ ሊበላ ነው ምናምን ነገር ከዚህም ከዛም እያታለለ በቃ ከዛ የመጣ ሰው እኮ በቃ አይፈለጥም ማለት በቃ ከአንዶቹ አንዶቹን አያምንም እያለ በቃ ሊበላ ወይም ሊበላሽ የሚፈልግ ሰው ብቻ ነው የሞላው አቅጣጫ በቃ እንደው እንደው ተሳክቶላችሁ አቅጣጫ የሚያስሰው ሰው ካገኛችሁ በጣም እናንተ እድለኛ ናችሁ። የስራ አቅጣጫ በቃ በዚህ ተጓዝ ይመቻል። በዚህ ስራ ደግሞ ማንን መቅረብ አለባችሁ መሰላችሁ? ከዛ ከውጭ ስትመጡ ማለት ነው። ስራ ስራለሁ ብላችሁ ካሰባችሁ ማንን መቅረብ እንዳለባችሁ ልንገራችሁ። አቅመ ደካሞች ማለት በአቅም ውስንነት በቃ መስራት የሚችሉትን ሳይሰሩ ማለት መስራት የሚችሉትን መስራት አቅቷቸው ሳይችሉ ቀርተው በቃ መስራት አቅቷቸው በብር በቢዝነስ ማለት ምንድነው፣ በኢኮኖሚ ጥረት በኪስ ጥረት መስራት ያለባቸውን ሳይችሉ የቀሩትን እነሱን፣ ለምሳሌ ሊስትሮም ሊሆን ይችላል፣ የሆነ በቃ የቀን ሰራተኛ ምናምን የሚሰሩትን እነሱን ጠጋብላችሁ። ከውጭ ስትመጡ ያለውን ሰው አታማክሩ፣ ብር ያለውን ሰው አታማክሩ። ብር ያሌለውን መስራት እየቻለ በብር እጥረት ሳይሰራ እየተንገላታ የሚገኘውን እሱን አማክሩ። በቃ የስራን እንትን ይጠቁማቸዋል፣ አቅጣጫ ይጠቁማቸዋል። በቃ ያለውንማ ከጠየቃችሁት አረ ከዚህ ከተማ ውጣ ነው ምላችሁ። ውጡ ከዚህ ከተማ፣ ይህ ከተማ አይሆናችሁ ምናምን ነገር እያለ ነው የሚያባራችሁ። ልክ የተኛውም ከተማ በአካባቢያችሁ እንዳሰሩ ምናምን ብያችኋለሁ። ማለት የአካባቢው ማህበረሰብ አያሳድግም በቃ። ራቅ ብላችሁም ከሄዳችሁ ማንን መቅረብ እንዳለባችሁ ንገራችሁ። በእንዲህ በያቂ ሙስነት በጣም ያንገላታቸው ማለት መስራት እየቻሉ ምናም በብር ጥረት መሆን ያለባቸውን መሆን መድረስ ያለባቸውን ያልደረሱ ሰዎችን ሊስትሮ የሚሰሩ መኪና የሚያጥ ምናምን ነገር የቤት የቀን ስራ የሚሰሩትን እነሱን አወያዩ ተመሳስላችሁ ምን ቢሰራ አሪፍ ነው እያላችሁ እነሱ የሚጠይቁ አሪፍ ነው አመሰግናለሁ ስለአዳመጣችሁ በቀጣይ የምናወራው ነገር አለ ምን ጠቋቋመ አቅጣጫ ማለት አብረን ብዙ የምንለው ነገር አለ። እንዳጠፉን ያለ